በጣም ይገርማል። በጣም ይገርማል። የመጀመሪያ ሰላም ሰላም። ዛሬ ደግሞ በሌላ ታሪክ ተከስቶናል። እንቆቅልሾች ነን እንደ ማስታወስ አይጠበቅብልን ብለን ነውም። አዎ፣ ዛሬ አንድ መስመር ላይ ያለች አቅራቢ ያለች፣ አዎ፣ እሷን እስኪ እንስማት ትንሽ ነገር ኦኬ፣ እሺ። ሶ እኔ የፈለኩትኝ ያው ምክንያት ማወቅ ነው ሶ በመሃል በመታወቀ ምክንያት ነው ጀስት የጠፋው አይነት ነገር። ከዛ በኋላም ከ አይ ቲንክ ከሰባት ወር በፊት ጀስት የጠፋበትን ምክንያት እንደሚነግረኝ ነግሮኝ፣ ስቲል ግን ምንም የሰማሁት ነገር ስለሌለ ከሱ ሶ ሪዝኑ ምን እንደሆነ ለማወቅ ማለት አይፈልግም። ኦኬ ከጋዛ ግን ከተቻለ ደግሞ ሪዝኑን ካወቅን በኋላ ቢቻል ሌላ ዴት ነው። አዎ፣ ፍላጎት አለሽ? አዎ። ናይስ ናይስ። በጣም ጥሩ እሺ። አሁን እንደውልለታለን። ሄሎ እግዚአብሔር ይመስገን፣ ሰላም ነው። እንዴት ነህ? ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር ምን ደውለለት። ጫጫታ ውስጥ ነህ መሰለኝ። አንዴ እንትን እንትን ልናለህ። ይመችሽ፣ በጣም ይመችሽ። ሰላም ነህ? መጀመሪያ ደህና ነህ አንተ በጣም አሪፍ የምንሰራው ኮንቴንት ምን መሰለክ፣ ሰዎች አይ ነው ኮንቴንቱ ምን እንደሆነ ኦኬ ታውቀዋለህ። የእኛ ጀግና የመጀመሪያው የመጀመሪያው ሰው ነው። አጫጭ ገና ማለት ጧት ላይ የሚያየው ነበር ሌላ እና አይ ነው እና በራሴ ይደርሳል ብለህ ገምተህ ነበር? አይ እሱ ይኸውልህ ዝም ያስፋልኝ ነበር አለ። ማን ነው እያልኩ ምንድነው የማን ይሁን እያልኩ በጣም ደስ ይላል በእውነት። ጥሩ አጋጣሚ ጥሩ አጋጣሚ። ሶ ስለማን ልንደውል እንደምንችል አናሳጣህም፣ አናሳጣህምኛ ገብቶሀል። ግን ጠርጥረሃል እሺ፣ ጠርጥረሃል ስለማን እንደምንደውል ወይስ? እሺ፣ አሁን የምንደውለው ለደሊስ ታውቃለህ። ያ ያ ያ ያ ያ ሶ ለኛ ደውላልን ነበረ እና የሆነ ሰዓት ላይ በደንብ እናውራ ነበረ፣ ክሎስ ነበርን ምናምን ግን አትሰምፖይንት ሰደንሊ ጠፋብኝ። እና እንዴት ብቻ ታቋለ ታሪኩን ነበር ከአንተ በቦታው ትዝ ይልሀል መቼስ እና ያ አሁን ለምንድን ነው ይሄ ተከሰተው ብላ ጥያቄ አላት። እና ስ ከአንተ ሳይድ ያለውን ነገር ለመስማት ነው እኛም አይ ማለት የነበረን ግንኙነት የሆነ እኔም አጋጣሚ አሁን ድምጽ ምናምን ሲሆን ለስራ ታዲያ አዲስ አበባ አይደለሁም ከአዲስ አበባ ወጥቼ ነበረና በመሀላችንም የተፈጠሩ ነገሮች ነበሩ። አንድ ላይ የምናደርጋቸው አክቲቪቲዎች ምናምን ነበሩ። ነገር ግን የሆነ ሳለ እኔ ትንሽ ኦቨር ክራውድድ ላይክ ኦቨርዌልምድ ሆኜ ነበር በራሴ ላይፍ በግል ህይወቴ ማለት ነው። ኦኬ ከእሷ ጋር በነበረው ግንኙነት ሳይሆን በራሴና ሞር ወደ ራሴ ፎከስ ማድረግ ፈልጌ ነበረ እና አይ ቲንክ በመሀላችን ያው አንዳንድ ኤክስፕሌን የማናደርጋቸው ነገሮች የሆነ ነገር የሆነ መቋጫ ነገር ስለማንሰጣቸው ቀን እየገፋ እየገፋ እየገፋ እንትን ይላል ያው ሳይወራ ይቆያል ማለት ነው። አንተ ኦቨርዌይ ይመስለኛል አሁን እንደዛ ነገር ላይ ነበረ። በሌላ ነገር ነው ኦቨርዌይ እንዲሆንከው፣ ግን በጊዜው ግን አድሬስ ማድረግ አልቻልክም ነበረ አው በጊዜው ላይክክ ኤክስፕሌን ማድረገው ነገር አልነበረም። ለእሷም ሆነ ሆነስትሊ ለጓደኞች ጓድ ቢሆን ማለት ኦኬ እና ላይክ ሪዝኑም ነበረኝ አዲስ አበባ ወጥቼ ወደ ሌላ ቦታ መስራት የነበረብኝና ኦኬ ያንን ይሁን። አንዳንዴ ምንም ያህል እንኳን ከሰው ጋር ብትቀርብ ለራስ ላይክ ዲሲዥን ሜክ ማድረግ አለበት ስፔሻሊ ወንድ ልጅ ስትሆን ሪስፖንሲቢሊቲ ስትኖርበት እ ቅድመ መስጠው ወይ ቤተሰብ አለ። ወይ ራሴ ነው ነው ይኖራል ግን ያው ያንን በሰዓቱ ኦንጎይንግ በነበረበት ታይም እኔ ላይክ ዲሲዥን ሜክ ያደረኩ ለራሴ ላሉት ነገሮች ነው ፎከስ አድርገ የነበረው እንጂ ያ ያው እንደ ጥፋት መወሰድ አለበት ኤክስፕሌን አለ ማድረጉ ለዛ ሰው ከማንም ሰው ያው ኦኬ። ግን ያው እንደዛ ስለነበር ነው። ኦኬ ናይስ ስራ መስራትክን ዲሳይድ ማድረግክን ራስክን፣ ላይፍክን ምናምን ቴክ ኦቨር አድርገህ በራስክ እጅ አድርገክ ለመስራት መወከረ በጣም ሪስፔክታብል ነው። ግን አሁን እንትኖቹ ተረጋግተዋል። አሁን ላይክ ሴት ላድርገሃል አሪፍ ላይ ነክ አሁን ያ አሁን ኢትስ አ ጉድ ቻንስ አለ አዎ። ግን ደግሞ አሁን ስለ አሁን ለምሳሌ እንግዲህ እኛ ጋር ልደውልበት የቻለችበት ምክንያት መቼስ ዝምብላ ስጠፋ ያው አይ ቲንክ ብዙ ጊዜ ሆኗችኋል። አይደለም? አሁ በጣም ብዙ ወደ ሰባት ወር ይመስለኛል እሷን ስም ስታነሳ ሜንሽ ላይክ ሜንሽ ማረግ ይኖርብኝ ይኖርብኝ አይቀር፣ አላውቅም እንጂ የሆነ ታይም ላይ ጊፍት ተልቆልኝ ነበረ። እንደዚህ የሆነ ፐርሰናል ካወራ ነው ነገር አንጻርና፣ ኖርማሊ እንደውም ፒሲ ባግ አለኝና እሱ ውስጥ ነው ያስቀመጥኩት። ስራ ላይ ሆኜ ተደውሎልኝ እኔ ያለሁበት ቦታ ነበረ ዲሊቨሪ ተደረገልኝ። እሺ። እና ቱ ቢ ኦነስ ላይክ አይ ሪሜምበር ላይክ የሆነ ኮምፕሊትሊ ፎርጋት ያረኳት ሰው ምናምን አደለችው። ያ ጊፍት እስካሁንም ድረስ ቦርሴ ውስጥ ነው ያለው። ሪፕላይ ራሱ አላረኩለትም በዛ ጊፍት በሰዓቱ ማለት ነው። ምክንያቱም ምን እንደሆነ ታውቃለህ፣ ያን ነገር አሁን እዛ ጋር እንትን ባደረገው ኢኒሼት የምታደርገው ኮንቨርሴሽን ይኖራል። ኦኬ ገብቶሃል። ምላሽ በምትሰጥበት ጊዜ የሆነ ተስፋ ልትሰጥ ትችላለህ። ኦኬ ገብቶሃል አይደል? የሆነ ሴትል ዳውን አድርገህ ይሄንን ውሳኔዎች ወይ ይሄን ነገሮች ያርኩበት ምክንያት ይሄ ይሄ ነው ብለህ ማብራራት ይኖርብሃል። በዛ ሰዓት ደግሞ ያ ነገር ሲሆን እንኳን ላይክ ኤክስፕሌን ማድረግ አልነበረብኝም ብዬ አስቤ ነበር፣ ግን ኮምፕሊትሊ የሆነ ታይሙ ሲደርስ ያን ነገር እዚህ ቁጭ ብለን እናወራበታለን ብዬ ግን አስቤያለሁ። ምክንያቱም እነዚህ ኮምፕሊት ህይወት የማውጣት አይነት ሴት ስላለን ላዎች ማለት ነው። በጣም ደስ ይላል። ጥሩ ስቶሪ ነው። እዚህ ጥ- ስቶሪ ላይ እኛ እንትን ትንሽዬ ሮል በመኖሩ በጣም ደስተኛ ነን።

ስለዚህ ያው እኔ ላይ ሲደርስ ናው አይ ነው አይ። ስለዚህ አሁን በጣም ስለ ላይክ ከጠበቅ ነው አወራር በላይ ነው የነገርከን እውነታ መናገር ነው። ስለ በጣም ደስ በሚል ሁኔታ ነው የገለጽክልን በስርዓት ነው ያስረዳህን። አሁን ግን ለምሳሌ እዚህ ጋር ብትኖር ከኛ ጋር ብትኖር ኖር ብለህ አስብና ምን ልትላት ትችላለህ? ሰዓት ቀላል አይደለም ስለ ላይክ ኖርማሊ አላረለ አውራዋለሁ ብዬ ያስቀመጥኩት ነገር ስለሆነ በቅጽበት መልስ ስለመስጠት፣ ምክንያቱም አሁንም የሆነ ነገር ብል ቴክ ታደርገዋለች ብዬ አስባለሁ። ግን ላይክ ለእናንተን ጥያቄ አትሊስ በተወሰነ መንገድ አድሬስ ለማድረግ እርግጠኛ ነኝ። የምነግርሽ ነገር እየሰማችሁ ከሆነ ሰምታይም ሆፕፉሊ ላይክ ዲስ ይር ፓስካ አዲስ አበባ ስመጣ አሁን ሌላ ቦታ ላይ ስለሆንኩ ማለት ነው። እግዚአብሔር ጋር ቁጭ ብለን የምናወራ ደስ ይለኛል። አሁን እዚህ ላይ ይሄ ነው መናገር ስልም፣ ግን ያን ነገር አድሬስ ማድረግ እፈልጋለሁ። በጣም ዲስማች ኤፈርትን ደግሞ አውጥተሽ ለመናገር እና ማድረግ ቀላል ነገር አይደለም ከሰው የሚጠበቅ የሆነ አንዳንዴ

አረ እንዴ አሳስ ቻክሬ እንዳላስ ብቻ ዋናው ነገር በጣም ደስ ብሎናል። አይ ቲንክ በእንተ መልስ በጣም ደስተኛ የምትሆን ይመስለናል። እንግዲህ እ ሜቢ ያው ለናንታችሁ፣ ምክንያቱም እንደ ሌላው ሰው እዚህ ጋር እንደምንሰራው ሰው አንድ ዴት አይደለም የሚወጣችሁት በፈርስት ዴት ምናምን ለም የተለያያችሁት እና እንደ ፈርስት ዴት እንደተለያየ ሰው ማገናኘት ማለት አያስፈልግም። እናንተን እናንተና አንተ እንዳልከው በዚህ ሁለት ሳምንት ውስጥ እንግዲህ ጥሩ ሪፖርት የምታቀርብልን ይመስለናል። አዎ፣ ግን አሁን ለአንድ ደቂቃ አውሩ ከተቻለ ፍቃደኛ ከሆንክ። አዎ ለፋሲካ አካባቢ አሁን አዲስ አበባ ውስጥ አይደለም ያለው። ሲመለስ ሊያገኝሽ ይፈልጋል። እኛ ደግሞ ያንን ስትገናኙ ስፖንሰር ማድረግ እንፈልጋለን። እዚህ ላይ ምንድን ነው የምትል ስሜት ማለት ቢያንስ ማውራት የሚባለው ነገር ለእሱ ኦፕን አፕ ማድረጉ ማለት ነው። ኦኬ ናይስ፣ በጣም አሪፍ እንትን አለ። የቀረውን እራሳቸው በደንብ ለእኛ ማውራት ለእኛ እዚ ላለው ነገር ምክንያቱም አሁን እሱም ይከታተላል። መር ላይ ያለ አይደለም ያው እንግዲህ የውጭን ሾውን ተቅታቀዋ አለ በደንብ ሁሌ የሚሰማበት ነገር ጭቅጭቅ፣ የሚያስቅ ነገር ጭቅጭቅ ነው። እና ይሄ ደግሞ ለሸዋችን የመጀመሪያ የሚያስደስት የሚያስደስት ኤፒሶድ ነው የሚሆነው። እና ያው ሌላውን ነገር ራሳችሁ ተነጋገሩበት። ግን ደግሞ ለኛ ሸው አሁን ላይ እየሰማች ነው፣ ምን ትላለ? የመጨረሻ ነገር አይ ቲንክ ላይክ አሁን ቢሮ ነው ተወጣለች ብዬ ያስባለሁ። እና ላይክ አይ ቲንክ እቤት ስትገባ ሬስት አድርጋ ላይክ እስካሁን ያሰበችው ነገር ካለ ምናምን ነገር ኢትስ ጀስት ላይክ ታይም ሪዞልት ያደርገዋል፣ ምንም ነገር እውነት ነው። እና ሆፕሊ ላይክ ስላከበረችኝ አመሰግናለሁ። በእናንተም ፊት የምሬ ነው። ሰሞን ላይክ የሚያስብል ሰው ማግኘት እውነት ነው እውነት ነው። እና የሚያስታውስም ሰው በእጅ ያለው ወርቅ ነው። ስለዚህ እና ያ አመሰግናለሁ። በጣም ቴንክዩ እኛም በጣም እናመሰግናለን ፍቃደኛ ፈቃደኛ ስለሆናችሁ ለታችሁም እንደዚህ በደንብ በትክክል ግልጽ ሆናችሁ ስላወራችሁ። ከዚህም በኋላ ደግሞ ሆፕ ፉሊ በደንብ ኮሚኒኬት አድርጋችሁ እንደዚህ ከኮሚኒኬሽን እጥረት ምክንያት የሚፈጠር ክፍተት እንዳይኖር ተስፋ እናደርጋለን። በጣም እናመሰግናለን። በጣም እንወዳችኋለን። እንግዲህ በደንብ ተነጋገሩ። ደስተኛ ነን በጣም በእናንተ ጋር ስለደወልን በጣም ደስተኛ ነን። በእውነት ይመቻችሁ። ደስ ብሎናል። አንተም ላይ ከስራ ወጥቼ ላይ የሆነ በጣም ሙቀት ነው ድሬድ ዋን ያለሁት፣ እና ኦኬ የሆነ ደስ ብሎናል በጣም ስትመጡ፣ በሰላም ወደ አዲስ አበባ ተመለስ። አሜን እዛ ሰላሙን ተመልካቾቻችን በጣም ይገርማል፣ በጣም ይገርማል። የመጀመሪያዎቹ እ ጀመጀመሪያዎቹ አይ ነው ቆይ ቆይ ቆይ አንድ ያስደስተን ነገር ከመጀመሪያው፣ ያ ቀነ ያ ቀነ በጣም ልባችን የተደሰተው እንዲህ ማርከስ ያለው፣ እየሰማህ ነው? እሱን ነው ማርከስ የምንወስደው ይሄ ልጅ ነው። አንደኛ ነገር፣ ሁለተኛ በእውነት ይሄ ጨዋታው ጨዋታ ነው፣ ግን በጣም ነው ደስ ያለን እውነት ከትላንትና ስታወራን ላይ ከልቧ በስርዓት ቁጭ ብላ ነበር እንትን ያለችን እና እና ጄንዊን ነገር ይመስላል። ሆፕፉሊ ወርካውት ያደርጋል። እንወዳቸዋለን። እንቆቅልሽ ነበር አፕዴት እናቀርባለን። ደው እንወዳቸዋለን።